አሳጠር እንደምነግራቸው ሮፖንጊ ፓርኪንግ በጣም ውድ ነው። ለዛ ነው በትሬ የምንሄደው። ሄቪ ይባላል ጃፓን ላይ ብቸኛው አስመጭና ላኪ ነው። እኔ ቤት የት ነው አንተ? ቆየታችን ሮፖንጊ በጣም የሀብታም ሰፈር ነው። በጣም ማለት ነው። ቁርጥ ነው። ፀጉርን የምትቆረጠው ኖርማል ብዬ ኖርማል ብላ፣ እኔ ግን ኖርማል አልቆረጠም። ሰፈሩን እዚህ ጋር መጥራት አልፈለግን። ግን የሆነ ከኢትዮጵያ ሰፈር ጋር የሚመሳሰል ነገር አለው። ሰላም ውድ የኖህ ኒሆን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ እዚህ ጋር ደዋኔ ነው፣ ይ ምቀኛ ግርግዳው ነው። ሰላም ቤተሰብ እንዴት ናችሁ? ሁለት ቀን ሆኖኛል ዩቲዩብ ቪዲዮ ከሰራን ቆይተናል። አክቹሊ ግን ያው ለማታቁት ሄቪ ይባላል ጃፓን ላይ ብቸኛው አስመጭና ላኪ ነው፣ ካለባበሱ እንደምታይ ኤኒዌይስ ጋይስ፣ ዛሬም እንግዲህ በሚኒ ቭሎግ ነው የመጣንላችሁ። ፀጉራችንን ልንቆርጥ እየሄድን ነው። የባለፈው ሚኒ ቭሎግ ተወዷል። ዛሬም ደግሞ ገራሚ ገራሚ ቭሎግ ነው የሚሆነው ብለን እናስባለን። አሁን ወደ ሮፖንጊ እየሄድን ነው። ሌትስ ጎ። ሶ ጋይስ፣ አሁን ስቴሽን ገብተን ትሬናችንን እየጠበቅን ነው። የምንሄደው እንደነገርኳችሁ ወደ ሮፖንጊ ነው ዊች ኢዝ መሀል ቶኪዮ እስከዛ እስቲ ስለ ሮፖንጊ ምናን ኦር ደግሞ ስለ ቶኪዮ ስለ ትሬን ምናን የመሳሰሉትን ነገሮች እዚህ ጋር ያለው ወንድማችን አንዳንድ ኢንፎርሜሽን ይሰጠናል። ሳጠሬ እንደምነግራቸው ሮፖንጊ ፓርኪንግ በጣም ውድ ነው። ለዛ ነው በትሬን የምንሄደው፣ እንጂ በዚህ ብርድ ትሬን ከባድ ነው። እናሳያቸዋለን፣ እንደውም ፓርኪንግ ስንት እንደሆነ ማለት ነው። እና ሮፖንጊ ሄዶ መኪና አቁሞ መግባት ማለት በጣም ከባድ ነገር ነው። ለዛ ነው በትሬን የምንሄደው ስለሚፈጅ ኤኒዌይስ ጋይስ ያው ትሬን አሪፍ ነው። ጃፓን ላይ የምትኖሩ ሰዎች ትሬን በደንብ ተጠቀሙ። ከዚህ ውጭ ሌላ ምንም ልንላቸው አንችልም። ኦራይ ጋይስ አሁን ወደ ትሬናችን እየገባን ነው። ኦሬዲ ከትሬን ወርደን ከስቴሽኑ እየወጣን ነው። ሮፖንጊን ያለ ነው እንደተለመደው። በኋላ ከአንድ ሰዓት ተኩል ጉዞ በኋላ መሃል ከተማ ነው የምኖረው ብሎ ሮፖንጊ ለመድረስ አንድ ሰዓት ተኩል ተጉዞ ነው የመጣ። መናገር አልቻልኩ። አይ አሁን ከስቴሽን ኦልሬዲ እየወጣን ነው። ወደ ጸጉሩ ቤት ለመሄድ አሁን ኤግዚት እየፈለግን ነው። እንደምታዩት እንግዲህ ስቴሽናችን ይህን ይመስላል። ሰፊ ነው በጣም መልክ ዝናብ እየጣለ ነው፣ እና እየጣለ ነው እንዴ፣ ማነ ቆሟለስ እየጣለ ነው። ባለፈው ትዝ ካላችሁ እዚህ ሰፈር የመጣን ሰዓት ዊንዲስ በልተን ነበረ ዛሬ ግን ጾም ስለሆነ የትም መብላት አንችልም። ወይኔ ጋይስ የሆነ መኪና አላሳያችሁ እዩት ብቻ አሁን የሚያልፈውን መኪና እግዚአብሔር ፌራሪ ይስማማል። ፌራሪ በጣም ነው ወደ በዛ ላይ በትሬን መምጣቴን ሳስብ ሮፖንጊ በጣም ላይክ የሀብታም ሰፈር ነው። በጣም ማለት ውስጡ ውስጡን የሆነ የሀብታም ሰፈር ራሱ አለና ውድ ውድ መኪና ሳታየው አትሄዱም። ባለፈው ራሱ ስላችሁ ነበረ ው ፌራሪ አይታችኋል። ድንገት ደግሞ ከመጣ አሳያችኋለሁ። ለሺቡያም ቅርብ ስለሆነ ያለ ነው። በእግራችን እንሂድ እንዲ ወደ ሺቡያ ኖርማል ፀጉርን ኖርማል ኖርማል ኖርማል አልቆረጠም። ቶኪዮ ታወር ያው ባለፈው አይታችሁታል። ማታ ቢሆን ነበረ በደንብ የሚታያችሁ ቶኪዮ ታወር። ሲበራ ምናምን ማለት ግን እስቲ ያው የተወሰነ ይታያቸዋል ብዬ ተስፋ አደርጋለሁ። አየሩ ጋይስ በጣም ደባሪ አየር ነው ያለውና የሆነ ብዙም ደስ አይልም። ቪው ግን ያምራል። ብርዱ ብቻ ነው የሚያስጠላው። ሙቀት ወጣ ብለን እኛ ተደሳስተን ምናምን በቃ፣ አሁን ሙቀት እየገባ ነው። ቲሸርት መልበስ ጀምሬ፣ በቲሸርት ቪዲዮ ቀርጬላችሁ ምናምን ከአንዳንድ ብርድ አልገባም የሆነ ቤላ ሳያችሁ ጋይስ እዚህ ጋር የምታዩት ሀርድ ሮክ ይባላል። ሮክ ሾፕ ምናምን ምናምን ምናምን ነገር ይላል። ውስጡ ምን እንዳለ ገብቼበት አላውቅም። በጣም ዜጎች አሉ እና ከጃፓኒዞች በላይ ዜጎች ነው የሚበዙት፣ አሁን አይናችን እያየው እንዳለው ማለት ይኸው፣ ጋይስ ጸጉር ቤታችን እዚህ ውስጥ ነው። የሆነ መቃብር ነው የሚመስለው ጋይስ፣ ውስጥ ከመግባታችን በፊት ያለውን ጸጉራችንን እናሳያችሁ። ው ው ያንተስ ስ 360 ብሏል። አሁን ይሄ እንዳለ በመላጣ ንቅስ አሁን እየገባና ጋይስ፣ ተቆራርጠን ደግሞ ስንውጣ እናገኛችኋለን። ቤተሰብ ልሙጭ ልሙጣ ላልኩ ፌድ ልቆረጥ ነው። ጋይስ እንግዲህ አሁን ከጸጉር ቤት ወጥተናል። በጣም መሽቷል፣ እዩት እዚህ ጋር ጨልሟል። ኦልሬዲ አሁን ጨርሰናል። ኮፍያ እያደርግ ያለው ለምን እንዳደረግኩኝ እንግዲህ ያው በኋላ ላይ በደንብ የማሳያች ይሆናል። መጀመሪያ ግን እስቲ እስቲ ተራት ክሊንከት ይላል ክሊንከት ስ ዙርልን ዙርልን እስቲ ዙርልን ዙርልን ዙርልን እና ያው ያው ጾምም ስለሆነ የጾም መፈታት አስመልክቱ እንደዚህ እንግዲህ ክሊን ተቆርጠናል ማለት ነው። ከምን ኧረ በጣም ነው የሚያስጠላው፣ ግን ማርያም በጣም ነው የሚያስጠላው ከኦልሞስት ከስምንት ዓመት ዘጠኝ ዓመት በኋላ እንደዚህ ሲቆረጥ። አዎ ኢትዮጵያ እያለሁ ነበር የምቆረጠው። ኢትዮጵያ እራሱ ራሱ እያለሁ አልቆረጥም። ስንት አያክፈልም። ኢለመንተሪ እያለሁ ነበር የምቆረጠው። እንደዚህ ተቆርጬ አላውቅም። ያው እኔማ እንደ ሞራል ካልሰጣችሁኝ እማወልቅ አይነት ነገር አይደለም። እስኪ በእርግጥ ጋይስ ሁዲ ስላደረግኩኝ የሆነ ሰፋ ብዬ ትንሽ ጭንቅላት ሊሆንባችሁ ይችላል፣ ግን ብዙ ጊዜ ነው ይቆረጣለሁ። ባለፈውም እንዳያችሁት ከዚህ በፊትም ተቆርጫ አውቃለሁ። ያ ምንድን ነው ይሄን ይመስላል። ኖርማል ተቆርጠናል ማለት ነው። እስቲ አሁን ሮፖንጊን ደግሞ ዞር ዞር ብለን አንዳንድ ነገሮችን የምናሳያችሁ ይሆናል። የትም እንዳትሄዱ፣ ሌትስ ጎ ቅድም ስለ ፓርኪንግ እያወራ ነበረ። ፓርኪንግ እንግዲህ እዚጋ የምታዩቸው እንዳለ የመኪና ፓርኪንጎች ናቸው። ዋጋቸውን ደግሞ እዚህ ጋ እንደምታዩት ለ10 ደቂቃ 300 የን ይላል። 300 የን ማለት እንግዲህ በዶላር ቀይሬ እዚህ ጋር አስቀምጥላችኋለሁ። 12 ሰዓት ያክል ካቆማችሁ ደግሞ 3400 የን ማለት ነው። ይህም ማለት አስቡት፣ ልክ በ10 ደቂቃ ውስጥ 300 እየቆጠረ እየቆጠረ ነው የሚሄደው፣ በቆመበት ማለት ነው ከዛ ልክ መጨረሻ ላይ እዛች ጋር እንደሚታያችሁ የመክፈያ ማሽን አለች። ያ ዙም አድርጌላችኋለሁ። እሷ ጋር እንዳለችው የመክፈያ ማሽን ያው እዛ ጋር ከፍላችሁ ነው የምትወጡት ማለት ነው። እና ኦቨርኦል ፓርኪንግ በጣም በጣም በጣም በጣም ውድ ነው። ሮፖንጊ አካባቢ፣ ሽቡያ የመሳሰሉት ዳውንታውን ላይ ስትመጡ ፓርኪንግ አስባችሁበት ነው። እና ያው ይሄን ፊት ከውን በኋላ ልመዱት ቪዲዮ በዚሁ ነው የሚሰራላችሁ። አሁን እንግዲህ ጋይስ ከምሽቱ ሁለት ሰዓት አካባቢ ነው፣ ግን ያው መሸት ብታደርጉ ናይት ላይፍ ማየት ትችላላችሁ። ያው በጣም የተጨናነቀ ነው ምናምን፣ ነገር ብዙ ሰው ይመጣል ምናምን፣ ወደ ማታ አካባቢ ማለት ነው። አሁን ላይ ግን ምንም እንትን የለም እና አንድ ነገር ላሳያችሁ። እዛ ጋ ነው የሚሰሩት ማለት ይሄ ሰውዬ እወቃችሁት ኤፒጂ ቪዲዮ ላይ ካያችሁ እዚህ ጋር የምታዩትን ቪዲዮ የሚሰሩት ሰዎች ማለት ነው። እዚህ ጋ ነው የሚሰሩት እና አንድ ቀን ደግሞ ሄደን እነሱን የምናያቸው ይሆናል በሌላ ቪዲዮ። ያ እስከዛ ድረስ ግን እስኪ ሄቪ አሳየኛ አንተ በልልኝ። ምንም ሊልልኝ አልቻልም። እኔ የቻልኩትን እየሞከርኩ ነበር። ያምራል። እስካሁን እንግዲህ እያየን ያለነው ነገር ጋይስ፣ አየሩ ምሽቱ ምናምን በጣም ያምራል። ቪውም እንደዛው በጣም ገራሚ ገራሚ ቪው ነው ያለው። ከዚህ በፊት በቀን ነበር ያሳየናችሁ። አሁን ደግሞ በማታ ነው ቀደም ባትለውም እንደ አንተ እና ጋይስ ውስጥ ውስጡን ደግሞ ብታዩት ማለት ነው፣ የሆነ ሰፈርን ቫይብ ይሰጣል። ሰፈሩን እዚህ ጋር መጥራት አልፈልግም ግን የሆነ ከኢትዮጵያ ሰፈር ጋር የሚመሳሰል ነገር አለው። እዚህ ጋርም ሌላ ፓርኪንግ አለ። ይሄኛው ፓርኪንግ ደግሞ 10 ደቂቃ 300 ነው። ተመሳሳይ ነው፣ ግን ይሄንን ለየት የሚያደርገው ለሶስት 3 ሰዓት ያክል ከቆያችሁ 2100 ይሄን ነው የምትከፍሉት ማለት ነው። እስካሁን እያየን ያለነው ነገር እንግዲህ ያው የሚያምር ነገር ነው። ቪዩ በጣም ያምራል እይታው፣ ሰፈሩ፣ አካባቢው ምናምን ደስ የሚል ነገር ነው። ጾም ባይሆነ ቪዚ ጋ ከባብ ይበላ ነበረ። ከባብ በጣም ይወዳል ውስጤ ነው አሁን ደግሞ ጋይስ እስቲ እዚሁ ሮፖንጊ አካባቢ ለምን ለሰላሳ ደቂቃ ያክል ፑል አንጫወትም የሚል ሀሳብ ስለመነጨ ፑል ለመጫወት እንግዲህ እስቲ እየሄድን ነው እዚሁ ከሮፖንጊ ብዙም አራቅንም እስቲ ገባ ብለን አንድ ሰላሳ ደቂቃ ያክል ሰላሳ ደቂቃ ብቻ ሰላሳ ደቂቃ ብቻ ተጫውተን እንውጣለን ማለት ነው ይሄ ቤት አያምርም ጋይስ የሆነ ላይቲንጋቸው ምናምን በጣም ያምራል ሶ ጋይስ ፑል ቤቱን እየፈለግን ነበረ፣ ጠፋብን። የሆነ ጊዜ ላይ የተጫወትንበት ቦታ ነበረ እና አሁን ስናየው የለም። ወይ ተቀይሯል ወይ ደግሞ አናቅም። ግን ይሄኛው ቤት ይመስለኛል ሌላ ነገር ስለተደረገበት እና እንደዛ ከሆነ እንግዲህ ምንም ማድረግ አንችልም። ምሬ መኪና ሲያምር ፌራሪ ያለላችሁ እዚህ ጋር። ሶ ፋይናል እንግዲህ ጋይስ ቦታውን ስላጣ ነው። አሁን እስቲ ወዴት እንደምንሄድ አልወሰንም። ወይ ወደ ቤት ነው የምንመለሰው፣ ወይ ደግሞ መንገድ ላይ ካገኘን እንፈልጋለን። አሁን ወደ ስቴሽን እየገባ ነው ማለት ነው። ሶ ሮፖንጊ እንግዲህ አሁን ነው ሰው እየመጣ ያለው። እኛ እየተመለስን ሰው እየመጣ ነው ማለት ነው። ናገዋስት ተረን ተረን ተረን። ጸጉራችን የምር አንደኛ ነው፣ ያምራል። ፎቶ እንነሳለን። ከፎቶ በኋላ እንመለሳለን። ወይ እዚህ ጋር ስክሪን ሹት አድርጋችሁ ላኩልን ኢንስታ ላይ ጋይስ። ምን ማለት ነው ቤቱ ጋር ገባ? እንደሚታወቀው ትሬን ላይ ማውራትም ሆነ መጮ ምናምን አይቻልም። ከዚህ በኋላ አንድ ሰዓት አንድ ሰዓት መንገድ ይሆናል። አርባ ደቂቃ አርባ ደቂቃ መንገድ ነው። እስከዛ ድረስ እንግዲህ ያው ዘፈን ምናምን ስለሌለ እስቲ እዚህ ጋር ያለው ወንድማችን አንዳንድ ዘፈኖችን ይጫወትልናል። ድምፀ መረዋው ጀንኖ ጀንና ለጎጃም፣ ጀንና ለጎጃም። ከዛ እንደዛ ሳይሆን ጋይስ፣ ይሄኛውን ለማለት ፈልገ ነው። እኔ እዚህ ጋር አስገባላችኋለሁ፣ ጅንኖ የሚለውን አሁን ያሳያችሁ ነው። ጋይስ እንግዲህ ያው አሁን የሰፈር ስቴሽን ደርሰን ከሰፈር እየወጣን ነው። ከስቴሽን ከብዙ ብዙ ጭቅጭቅ በኋላ ነው ባይገርማችሁ ወደ ሰፈር የተመለስ ነው። ዝም ብሎ ከመሬት ይከራከረኛል በቃ ኔ ባገኘሁት ቁጥር እኔ እንጃ ኔ እንዴት እንደምነግራችሁ አላቅም። ብቻ አሁን ያው ሰፈር ደርሰን ወደ ሰፈር እየወጣን ነው። በእርግጥ ፑል ለመጮት አስበን ነበረ ግን ደግሞ ያሰብንበት ቦታ ተዘግቶ ነበረ። ማለት እኛ የጠበቅነው ቦታ ተዘግቶ ስለነበረ ሁሉንም መጫወቱን ምናምን ትተናውን ወደ ሰፈር ተመልሰናል። ሶ አይ ቲንክ ከዚህ በኋላ ብዙም የምናደርገው ነገር ስለሌለ እዚሁ ጋር የዛሬውን ሚኒ ቭሎጋችንን መዝጋት እንችላለን። እንግዲህ አይታችሁናል። በቀጣይ ደግሞ ከቻለን እንግዲህ ያው ጓደኞቻችን ይህን ቁርጥ ሲያዩት ምናምን የሚያሳዩትን ሪያክሽን እንቀርጽላቸዋለን። የዛሬው ቪዲዮችን እንግዲህ ይሄን ይመስል ነበረ እንደተዝናናችሁና እስቲ ልገምላቸው ልገምላቸው ቪዲዮችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ